እንዲህ አይነት ፍጥራ አፍጥራችሁ ታውቃላችሁ? ተው ተይ። ነይ ነይ ሚራል ወደዚህ። አንቺ ብርጭቆ ነይ። አንቺ ብርጭቆ ኩሽ ኩሽ። ማማ ኩሽ። ነይ ወደዚህ ግን አፈልጋትም እንደ ልጅቷ ነው። ስማ አሁን በግራ እጅ እንዲህ ነው የወተት ካልገነ ቀርጨዋለሁ። በኋላ አሳያለሁ። ላይ አሰላሙ አሌይኩም ወራህመቱላ በረካቶ ድና የተከበራችሁ የኡስሜ እንዳዊ ቤተሰብ እንዴት ናቸው? አባይብ ዛሬም እንግዲህ በብሎግ የተመልሻለሆኝ፣ ቪዲዮን እስከ መጨረሻው ድረስ ላይክ እያደረጋችሁ ተከታተል ተከታተሉን እንግዲህ አብረን እና ምሽክ እስኪ እንግዲህ አብራችሁ እስኪ በዛውም እችን ጥያቄ መልሱ። አንዱ ኮመንት ላይ ኮመንት ላይ እችን መልስ ቶሎ ብላችሁ መልሱ፣ ቶሎ ብላችሁ። ይሄ ጥያቄ ነው እንግዲህ በዚህ በዚህ ሰዓት የሚቀርብ እስላማዊ ጥያቄ ነው። ኪናዊ መልሱ። ኮመንት ላይ መልሱን ይመልሱን ይይዛል። አንቺ ሽልማት አለ እኮ በትክክል ዋላሂ ዳይፐር ነው ምናምን ሽልማት አለ። ቀድሞ በመለስ አይደለም፣ ትጽፍላችኋለሁ አላቸው። አድራሻ አላቸው እዛ ላይ ትጽፋለች። ከዛ አሸናፊ ከሆንሽ ይደወልልሻል። አሸናፊ ነሽ ሽልማቱን ትቀበላል የተለያዩ እሺ ወዶች እንግዲህ አሁን አፍጥረን ቡና ልንጠጣ ነው። የሚገርም የሚገርም ነገር አሳያቸዋለሁኝ። ይቺ ልጅ ማለት ነው ሕጻኗ ልጅ ብዙ ጊዜ ድዋ አድርግ ስሚ፣ ደስ ይለኛል ድዋ እያልኩት አሚን አሚን እላለሁ። እና ያንን ይዛ ከኛ ጋር አሚን አሚን ስትል ተመልከቷት፣ እጇ እንዴት እንደምታረግ ማለት ነው። ብዙ ጊዜ እኔ ጋር እንድ አይነት ደስ ይላቸዋል። ይሄ ደግሞ ስፖንሰር ሁነውልኝ ነው ማለት ነው። ረመዳን መግቢያ ሰጥተውኝ ነው መስገጃ አለ ውዶች፣ እንደዚህ እንግዲህ ከልጆቻችሁ ጋር ፏፏ ብላችሁ ጾም መጾም ትችላላችሁ። ዛሬ እንግዲህ የበዓል ብዙ ነገር አለብኝ ማለት ነው። ምንጣፎች እዚህ ያሉ ልጆች ናቸው የሚያጥቡልኝ። ና እስኪ አብረን ነዋል ብዙ ውዶቼ፣ ዛሬ ዱዋችን እንደዚህ እያደራረግ ና የእስሚንዱ አበሰሙት ማለት ነው ሁሉም ልክ እንደ ሀፍዛ ሀፍሳ ማለት ነው። አሁን አሸንፍ ይመጣቸዋል እዚ ልጅም በቃ ልጅ ያለው በሙሉ እንደዛ ነው የሚመኘው። እና ለነገሩ በዚህ ያልተቀና በምን ይቀናል? እና ሀዋይ ላልጆቻችንን ሀፊዚ አድርግልን በቃ እና እንደሱ ደግሞ ሚናሚን ይላሉ። ብቻ እንደዛ እንደዛ እያለን እና ሁላችንን ጠና በቃ ትንሽ አረፍ ብለን ወደ ምን ጠፋጠባው እንገባለን ማለት ነው እና ይህንን ይመስላል እንግዲህ፣ አሁን የበዓልም ስራ ስለሆነ ማታም ጭምር እንሰራለን ማለት ነው። በዚህ አይነት ብዙ ደግሞ ሰሞኑን ብዙ እቃዎችን እያወጣን ነው ለበዓል። ግን እስካሁን ድረስ ቪዲዮ ያው ተቀርጾ አልተላከም ማለት ነው እና ውዶቼ፣ እንኳን ቤተሰቦቿ አይደለም ገብታችሁ ይማ እስማኤል ፈርኒቸር የሚለው ቻናል ላይ ያለውና የኬሚሴ ህዝብ በሙሉ ነው የተደሰተው። በቃ እኔ እንጃ፣ ሁሉም ሙስሊም ማለት ይቻላል ግንባሹም በእንባ ሁሉ ነው የገለጹት። እና አላህ ሁላችንም ልጆቻችን እንደዚህ ሀፊዝ አልቁርአን ያድርግልን። በጣም ነው ደስ የሚለው። እኔ እንደው እናትና አባት ወልደው ለፍተው ያሳደጉት ምን ይሰማቸው ይሆናል ኩኝ? በቃ ለእኛ እንደዚህ ስሜታችን የተሰማኝና ብቻ አላህ ለሁላችን ይወፍቅ። ታልኮ ግን የባለፈው ስለታጠበ ብዙም ውስጡ አልቆ ሸሸማየው ከላይ ነው እና ወደ አጠባችን ገብተናላችኋለሁ። የበዓል ዝግጅት እንዴት ነው? ድሮ ድሮም እንደሚደረግ ታውቃላችሁ። ቀለም ይቀባል። የቤት ቀለም በዓል ሲመጣ አሁንም ከስንት አንዳንድ ይቀባል። ግን እንደድሮ አይደለም። በፊት እኮ በቃ የሁሉም ሰው ቤት እንዳምን ያስታውሳለሁ። ሁሉ ከጎራ ላይ የሄድን እናመጣለን እና ዘመኑ ተሻሻለ። ብቻ ግን ደስ ይላል። ትዝታ ምናምን በጣም ነው ደስ የሚለው እና እናንተስ እንዴት ነው? አቀባበልን በምን እያደረጋችሁ ነው? ወዶች ከልጆች ጋር እንደዚህ እየሳኩኝ የተጫወትኩኝ ምንጣፉን አሳጥቢያለሁ እንግዲህ፣ አላህ ምድርከ ያድርግልኝ። በጥሩ ቃ አምናለሁ። ይሄ ሶስት አመት ምንጣፍ ነው። ዋላሂ፣ የዛሬ ሶስት ዓመት እንግዲህ 40 ሺህ ስገዛው በጣም ውድ እየተባለ ነው የገዛሁት። እና ደህና እቃ በመግዛት አምናለሁ ሀቢቢ አንድ ደግሞ የሆነ ቲክቶክ ላይ አይቼ በብርድስት በብረድስ ግጣም። አረ ወላይ ወፍራም ነው ብርድስቱ ግጣሙ። ከዛ ጋፍ ጋፍ ጋፍ እና በዓል ዝግጅት እንደዚህ እንደዚህ ላይ ነን፣ ዝግጅት ላይ ነን። ሞያ በዘዴ ሞያ በዘዴ ነው የሚባለው የነገር ደግሞ ማሳጠብ የፈለጋችሁ ላባጆ፣ ስንት ብር ያዋጣናል? አብደላ ሳሙናና ውሃ ከኛ ከሆነ አንድ ሺህ ብር። ወላይ ላባጆ እንደዚህ አያጠራም። በላይ ቢያጅ 1000 በሰው አዎ፣ ወላይ እንጂ አንድ አንድ ሺህ ብር ትከፍላለህ። ሳሙና ውሃ ከነሱ ነው። አጥበው አድርቀው ነው ቤት የሚያመጡልን ወይ ሂደህ የምትወስደው? ሂደህ ትወስዳለህ። ግን ሳሙናና ውሃ ከነሱ ነው። ኦቦ ከነሱ ነው። በረኪና ሁሉ ነገር ይሸታላ። አንተ አይጠራም። አንድ ጊዜ ወላሂ የወጥ ምልክት ነጭ ቦታ ነክቶብኝ እንደዛቸው ይዘውት መጡና፣ ከዛ ወዲ በቃ ላባጆም የሚባል አላሳጥም እድማ እና እድሜ ለእህቶቼ ና እንደዚህ ለልጆቼ ከጣላዊ ወጣ እያረኩኝ እንግዲህ እንደዚህ ፏፈሽ ነው እና እንደዚህ ጠቡ ጥርት ነው። በቃ ፏ ነው የሚለው እኔ ወላይ ጠርቷል። ለይት ነጭ ደግሞ የኔ ነጭ ይበዛበታልና ገና ያው ሲደርቅ እንዴት አባቱ እንደሚያምር እና በአለን ዝግጅት ላይ ነን አሁን። ሁለት ምንጣፍ ብቻ ጋረችኝ። እሷን ጨቅ ከኛ እንግዲህ ካጠቡልኝ ዱአ አደርጋለሁ ይላል ቆዲ። እኔም በነገራችን ላይ አጥባለሁ። እንግዲህ ለቀረጻው ነው ያው የቀረጻው ነው ለቀረጻው ነው ለቀረጻው ነው እ ይሄ ምንጣፍ አጠፍ አድርገው ማብደላ ወዙን ተመልከቱት። የዛሬ ሶስት አመት ነው የተገዛው። ሶስት አመት ግን አንተ ሆኖ ቀኑ እንዴት አባቱ ነው የሚሮጥ ለጋባ እናና እንደዚህ ግቢ ያላችሁ ልጆች ወጣ አድርጋችሁ ጥብ የምላባጆ የምንቅብጠት እና ደህና ዕቃ ስትገዙ በፈለጋችሁት ነገር ብታ ብታጥቡት አይነጫጭም አይሳሳም። ሁሌ በቃ ፍክት ነው። አሁን ይሄ ውፍረቱም እንዳለ ነው። ብስላሴውም ሻይና ማድረጉ እንዳለ ነው። ኢራን እስታንዳርድ ጥርት ያለው አንደኛው ነው። እኔ ለቤቴ ብዬ ዛሬ ሶስት አመት አርባ ሺህ ገዝቼ ቤት ስመጣ ጉር ነው ያሉት ሰው ማለት ነው። በዛን ጊዜ እንግዲህ አርባ ሺ ደህና ነው፣ እንዳሁኑ አደለም። አሁን ግን ዝም ብሎ ነው እንትኑ ለራሱ እንደዛ ነው። እና አይነት አይነት አለው። አሁን አሪፍ የሚባለው ሰላሳ ሰባት ሺ አርባ ሺህ እየተሸጠ ነው ማለት ነው። እና የዚህኛው ያው ለየት ይላ እንደዚህ ፎቶ ላይ ግ ስታዩት ሁሉም አንድ አይነት ነው፣ በፎቶ ማለት ነው። በአካል ስታዩት ነው የምታዩትን ይመስላል? የኔ መስላ እላችኋለሁ ውዶቼ። ያ እንደዚህ ማ ዝም ብለህ እንዳወጣ ሰው ለፍቶበት ለፍቶም ትሰራለህ ግን፣ በሶስት ሺ ከተስማሙ። አዎ በሰው ጉልበት ሶስት ሺ ሁለት ሺ በሰው ስራ አትግባ። በሰው ጉልበት ሶስት ሺ ያው እያስተዋወቅኩ ሲደርቅ አሳያቸዋለሁ። ምስክር ነው ምንጣፉ ሁለት ሺህ ብር ከሆነ እራሱ እናስባለን። እድ ያዋጣል። እንደ ወገቡ እኮ ነው የሚበጥሰው። ተላባጆ ቤት ነበር አይደለ። እንደዛ ከሆነ በዚህ ነው የሚጠራው፣ በእጅ ነው የሚጠራው። በላባጆ ነው የበለጠ የሚጠራው፣ በዚህ ነው ነው አይደለ። የበለጠ ሀቃቁን ነው የሚናገረው። ስልክ እናስቀምጣለን። ለዚህ ለበዓል እንግዲህ ወረፋ መያዝ ትችላላችሁ ከነገ ጀምራችሁ። እንዲያፍጥረው በበላ ጉልበት ነው የሚሰራላችሁ። አምጥተው እንደዚህ አጥበው አድርቀው ነው የሚመልሱላችሁ። ፏፏ ነው ማለት ነው። ሽታ አይኖረው፣ ደርቋል። በምራሳችን ሳይቀር ነው እያጠብን ያለ። ነው እንደ ጥርሳችን ነው። አሁን ስረው እንደ የምናነጣው አላቸው። ማሻላ ማሻላ ማሻላ አያቆሽሸውም፣ ንጹህ እኮ ነው። ይሄንን ወደዚህ ጥፍ እናርገውና ቆሽሾ መስሎ ነው እንጂ እንደዚሁ ነው። ካላሩ ወላሂ እንደዚህ አይደለም። አያ ይታጠብና ታዋለሻ። ድካም ነው ነው አልጋ ልብስ በላ የአልጋ ልብስ አንዲት ጓደኛ በስልግን ያወኳት፣ ግን እንደ ህቴ ነው መወዳት እሷም እንደዛው ማለት ነው። እና ከኩዌት ነው ያመጣችልኝ በጣም ኳሊቲ እቃ ነው በጣም እና የራሱ አንሶላ አለው። እንደዚህ እንደዚህ አይነት እቃዎችን አሁን አላየም። አሁን አሁን እየገባ ነው እንደዚህ አይነት ትራሶችን የራሱ የዚህ አይነት ትራስ አለው።

እሱ አረስታኝ ሊሆን ይችላል። ብዙ ጊዜ ውጭ ሀገር ላይ በጣም በስልክ ስለምንገናኝ ነው መሰለኝ አንረሳሳ። ግን ሀገር ስትገቡ ብዙ ጊዜ የሆነ ረጅም ጊዜ ትጠያየቁና ከዛ በኋላ ትረሳሳላችሁ ማለት ነው። ወላ አሁን ስልኳም ጠፍቶኛል የኔም ጠፍቷታል መሰለኝ። ብዙ ነገር ግን አብረን አሳልፈናል። ኢትዮጵያ ከመጣችን በኋላ እኔ ጋ ቆይታ ነበረ አንድ ሰባት ቀን ምናምን እና ብዙ ነገር በቃ ልብስ እየተቀያየረ ሁሉ ስንለብስ ነበረ። እና አሁን ከጊዜ ወደ ጊዜ ስንራራቅ እየቆየ ስንደዋወል ምናምን ስልክ ቀይራ አይሁን? ብቻ ተጠፋፋን፣ እላችኋለሁ ዘንድሮ ጭራሽ አልተገናኘም። ለውድነት ችግር የምታወራው? እሺ፣ የራሳችንን ልብስ እያጠምን መልበስ ብቻ ነው። ዘንድሮ ልብስ ተወዷል እያለ ነው። እና እኔ አልጋ ልብስ ላይ ነው እንዴ የምታጥበው? ልብስ ነው የበዓል ልብስ እገዛለሁ የሚል ከተገኘ እያለ ነው። ኧረ አሕመድ እንገዛለታለን፣ አዲስ ልብስ ይልበስ ምትሉም ካላችሁ እንግዲህ እያለ ነው ይኸውላችሁ በቅርብ ወደ ሱዲ ይሄዳና፣ እዛው ሲመጣ ይከፍላል። ወረት ወረት ምንድነው የሚባለው? ሁለት ከፋይ ነኝ። አሁን እንግዲህ የመዳም ሹፌር ሆኖ ሊሄድ ነው። እዛው ሸቀል ሸቀል አድርገት ትከፍላቸዋለህ። አይዞ አንተ ለዘንድሮ አጣጥበህ ልበስ እንጂ አህመድ፣ ለሚቀጥለው መዳም ናት ምገዛለህ ቁድ ሀዲ እያቁ ትልሃለች ሁሉም ነገር እንደጨረስኩ ሚገጨረሷለ ይሄድ መዳምን አትመገዛ ሌላ ለሚቀጥለው ዘንድሮ ብቻ ጨክን አላፈው እዚህ ድንጋይ በመሰለ ሳሙና ነው የምናጥበው ሀባይብ ለማንኛውም እስኪ አብረን አጠባጠብ እናደርጋል ከዛ በኦሞ እና በባ አደራሽን በጥፍት በጥፍ ትመልሳለ ሄደህ ከሸቀልክ በኋላ የሹፌር ደሞዝ ስንት ነው የተባባላችሁት አፈል አላም እኮ ስምንት መቶ ብር ነበር በእኛ ጊዜ ስምንት መቶ ሪያል አሁን አንድ ሺህ ሪያል እንኳን ቢሆን እንግዲህ አሪፍ ነው ከሁለት ሺህ ሪያል በታች አልሄድም እያለ ነው። ሽእሬ እችን የልብሷን ነገር የተናገርኩትን ካለቀቅሽ ሾፍ አለልልሽም የሚገዛልኝ ሰው እንኳን ከተገኘ ይላል። ቁም ነገር ነው። ገዝተ ልበስ በለው

ካገዛችሁ ይህን የበዓሉ ልብስ የአንቺ ተከታዮች ባሉ ካልገዙ፣ ጫማስ፣ ልብስ፣ ምናምን፣ መነጽር አያስፈልግም መነጽር አንድ ነገር ሳይቀር እሺ፣ እስከ ጀለ ካልገዙልኝ ነው፣ ወደ በባህር ይሄ በባህር ነገ በዓል አልጠብቅም። ምን እያለ ነው? እስኪ ንገረው። ለማን ላንቺ ተከታይ? ለሁሉም

የእኔ ተከታዮች ደግሞ ለማን እንደሚገዙ ለማን እንደማይገዙ ያውቁታል። ድረሱልኝ ነው የምፈልገው፣ በአሁኑ ሰዓት ድረሱልኝ። በበዓሉ ምንድር ግን እኮ ሱሪም ቀደርከኝ። ብርጭቆ ወረቀት በብርጭቆ ወረቀት ከአልገዙ ብዬ ስጋት። ግን አንተ የምር ለበዓል ነው እያጠብክ ያለራሱን እያጠዋቦ ባላ እሱ ኑሮ መሮት ነው። አንተ ያሾፍክበት ነው። ወላሂ ዘንድሮ እንጂ ለሚቀጥለው መዳም ትገዛለታ። ላይ ሊሄድ እኮ ነው በሹፍርና ይህቺኑ ወረቀት አወጣለሁ ብሎ ጨርሶ ነው። ለፓስፖርት ብቻ ሀምሳ ሺህ ብር በላይ ነው ያወጣውና በምን የበዓል ልብሱን ይግዛ? ብድር እኮ ነው አሁን እየጠየቀ ያለው ብድር እኮ ነው። መድሀም ስትሰጠ ነው የሚቀጥለው ዓመት ሊሰጠው እ አሁን ብድር የሚሰጥ የለም ነው በቃ። ወላሂ ወላሂ ያልኩ እኮ እለቅልሀለሁ እለቃለሁ። ስራ ነው አሁን ወጣቱ የሚፈልገው እጁ ለራሱ ብሩስ። እቺ ተሰብራ ቆመች። ልትነሱ ስሟን ልታጠፋ ነው። ተሰብራ ቆመች። ለእኔ የው የምንጣፍ ማስጫ ሆነች። ብሶቱን አውራ ቆይማ አሁን እያስቸገሩኝ ነው። እኔን እያስቸገሩኝ ነው። ተመልከቱ፣ ተመልከቱ ይህንን የሳውዲ ብርድ ልብስ ምናምን ይዛችሁ ሲማደ ሀሳብ የለም ማለት ነውለ

ይሄ ሱሪ በቃ መቶ መቶ ብር እኛው ቻሌንጅ ገብተን እንግዛለት። አብደላ ምን ትላለ? ለአመድ ሱሪ እንግዛለት። ያንቺ ተከታይ እኮ አንዳንድ ብር አንተ ከኚህ ተከታይ እንጂ አልፈልግም። አንዳንድ አንድ ብር የኢትዮጵያ አንዳንድ አንድ ብር ላኩለት በቃ እሺ። በካርድ ተከታይ፣ የኔ ተከታይ እውነተኛ ናቸው አይደለም? አዎ ተከታዮች እንኳን አይታሙም። ተው

በዓልንማ አብረን ውለም በዱአ ነው የምንሸኝ ኢንሻአላህ። ልብሱ ከተገዛ በዱአ መሄድ ነው በአየር። ልብሱ ካልተገዛ በባህር ነው። ወይኔ ጉዴ ዛሬ አሳቃችሁ ነው። ላንተ አላህ ይጻፈል ተቀምጧል። እሷ ያልቅ ቀጠሮዋቸው ብዛቱዞ አለኩ አይዞ አይዞ ማሌ ሸሀዋት ለኛለ፣ አሁን ለሚቀጥለው ዓመት ይሰፋኛል። አንተ ግን ምንም አረበኛ አታውቅም። አሁን እኮ ትወፍራለህ፣ ይሄ ሩዝ እና ዘይ እንትን ስትበላ ዶሮ ለእራሱ ባጃጅ ነው የሚያክለው። እ እዚህ እያሰብኩ እዚያ እየወፈርኩ ነው። መወፈሩ ቀላል ነው። አላህ ያቅልልህ። እንግዲህ ይለያል። ወደ ባጃጁ አለፋችሁ። ያው መምጣቴ ቴ ጠርቷል፣ ፏፏ ብሏል። ይድረቅ እንግዲህ። ከዚያ እስከዚያ ደግሞ ወይኔ ባጃጄን ወይኔ ትለዋለህ እናንተ አትቅሙም ሳያችሁ፣ በምን ምርቃና ነው እንዲ ምታገላብጧት? በዱዋ ነው አጣጥባችሁ። ሲጨርሱ ወዴት ነው የምትሄዱት? ምንሄደው ወደ መስጊድ ነው፣ ታጁድ አላህ ይቀበላችሁ። አላህ ይቀበላችሁ። ፏ አርጉ። ፏ አለች፣ አንተ ባጃጇም፣ ፏ አለች ባጃጇም።